በስመ አብ በወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በቤተ ክርስቲያናችን ቀኖና መሰረት ዘወረደ ላይ አንድ ብለን የጀመርነው ስዋይ እነሆ ዛሬ ሰባተኛው ሳምንት የሆሳና ላይ ደርሰናል። ዛሬ ሆሳና ነው። አባቶች እናቶች፣ እህት ወንድሞች ሁላችሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሆሳና በዓል በሰላምና በጤና ያደረሳችሁ በማህበረ ቅዱሳን ቴሌቪዥን የምናቀርብላችሁ ሆሳዕና በዓል ልዩ የልጆች ዝግጅት ነው። ዝግጅቱን የምናቀርብላችሁ ከቨርጂኒያ የማህበረ ቅዱሳን ንዑስ ማዕከል ሲሆን የምናቀርብላችሁ እኔ መስጋና ፍሬው ና እኔ ክርስቲያን በላይ ከአቡነ ጎርጎርዮስ ካለ የቻንትሊ ቅርንጫፍ ትምህርት ቤት ተማሪዎች ነን። በዚህ ዝግጅት ላይ የምንሳተፈው ልጆች ሁላችንም ከአቡነ ጎርጎርዮስ ካለ ትምህርት ቤት የቻንትሊ ቅርንጫፍ ተማሪዎች ነን። ዛሬ ሆሳዕናን የሚዘክሩ የተለያዩ ዝግጅቶች እናቀርብላችኋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ ግብዣችን ነው። ሆሳዕና ማለት ህጉቡም መድኃኒት ማለት ነው። በሆሳዕና አፍ ያልፈቱ ሕጻናት ግእዛን ድንጋዮች ከአዋቂዎች ጋር በአንድነት ሆነው ለአምላክ ዘምረዋል። በዚህ ወደ መዝሙርና ምስባክ መሰናዶችን እንወስዳቸዋለን። ተከታተሉ። ይህንን ምስባክ የሚያቀርቡልን ዲያቆን አሮን እና ዲያቆን ሩፋኤል ናቸው። ዝግጅቶችን ተከታትለን እንመለስ። እኔ ስሜ ዲያቆን ሩፋኤል ኤልያስ እባላለሁ። እኔ ስሜ ዲያቆን አሩ ኤልያስ እባላለሁ።

ምስፋኩን ላቀርቡልን ዲያቆናት ዝማሬ መልእክት ያሰማለን። በዕለተ ሆሳዕና ጌታችን ያጀቡት ሰዎች የዘንባባ ምንጣፍ ይዘው ነበር የዘመሩት። ዘንባባ በብሉይ ኪዳን የመልካም ምኞት እና የግል አድራጊነት መገለጫ ሆኖ አገለግለዋል። በሀገራችን ይህንኑ ተውፊት ተከትለው ለዘመናት ዘንባባ በሆሳዕና በዓል ካህናት ለሕዝብ ያድላሉ። ምእመናኑ ዘንባባውን ቀለበት፣ የግንባር መስቀል እየሰሩ ያጌጣሉ። ማባተብ በቤተ ክርስቲያናችን ቅዱስ መስቀል መገለጫ ሆን ያገለግላል። ጸሎት ስንጀምር እናማትባለን። ጸሎት ስንጨርስ እናማትባለን። ስራ ስንጀምር እናማትባለን። ምግብ ስንበላ እናማትባለን። ስንተኛ እናማትባለን። ስንነሳ እናማትባለን። ድንገተኛ ጉዳይ ሲያጋጥም እናማትባለን። በዚህ ሁሉ የእለት እለት ኑሮ ውስጥ የምንጠቀምበትን ማማተብ በአመት ውስጥ በአንዲት ወቅት ግን አንጠቀምበትም። ይህም ወቅት ሰሙነ ሕማማት ነው። ለምን? የሚቀጥለው መርሃ ግብር ስለ ሕማማት የምንማርበት ዝግጅት ነው። ተከታትለን እንመለሳለን። ሰላም ልጆች እንደምን አላችሁ? አሜን፣ እግዚአብሔር ስም የተመሰገነ ይሁን። ዛሬ በሰሙነ ሕማማት ውስጥ ስላሉት ቀናቶች በተለይም ደግሞ ስለ አርብ ስቅለት እንነጋገራለን። በጥያቄ እንጀምር። መጠየቅ የሚፈልግ ሰው አለ? እሺ፣ እናንተ ጥያቄያችሁን እስክታመጡ እኔ አንዳንድ ነገር እያልኩ ላስታውሳችሁ ከሆሳዕና በኋላ ያለው ሳምንት ቤተክርስቲያናችን ሰሞነ ህማማት ብላ ትሰይሟለች። ይህ ማለት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛንና ዓለምን ለማዳን ሲል የተቀበለውን መከራ ህማሙን እያሰብን የምንውልበት የምንጸልይበት ሳምንት ነው። በዚህ ሳምንት ውስጥ ያሉት ቀናቶች ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ነገሮችን አድርጓል። ለምሳሌ ሰኞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም ከሄደ በኋላ ሁለት ነገሮችን አከናውኗል። አንደኛ ያደረገው ነገር ከቅጠል በስተቀር ፍሬ ያልተገኘባትን ጸበለስ ረግሟል። ሌላኛው ደግሞ በቤተ መቅደስ ውስጥ ሲሸጡና ሲለውጡ የነበሩትን አስወጥቷል። ማክሰኞ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ረጅም ትምህርት ስላስተማረ የትምህርት ቀን እንለዋለን። በዚህ ቀን እኛ ክርስቲያኖች ወደ ቤተክርስቲያን በመሄድ ወደ አባቶች ጥያቄ በመጠየቅና በማንበብ እናሳልፋለን ማለት ነው። እሺ ሮብስ ምን እንደሆነ የሚያስታውሰኝ አለ? እሺ ናታ፣ አይሁድ ጌታችንን ሊይዙ ተማከሩ። በጣም ጥሩ። ሌላኛው ደግሞ ጌታችን በስምኦን ቤት ሳለ አንዲት የተጸጸተች ሴት መታ ሽቶ ቀብተዋለች። ሌላ ደግሞ ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመሸጥ ከጻሕፍት ፈሪሳውያንና ከካህናት አለቃቶች ጋር ከካህናት አለቆች ጋር በመመካከር በሰላሳ ዲናር ጌታችንን ሊሸጠው ተስማምተዋል ማለት ነው። እሺ ሐሙስስ ምን ተፈጠረ? እሺ ናታ። አይሁድ ካህናት ጌት እስከሚይዙት ድረስ ጌታችንን ሲጸልይ አደረ። ስለዚህ ሐሙስ ጸሎተ ሐሙስ ይባላል። በጣም ጥሩ ሌላ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክና መምህር ሆኖ ሳለ ዝቅ ብሎ የሐዋርያቱን ወይም የደቀ መዛሙርቱን እግር አጥቦ ትህትናን ፍቅርን መታዘዝንና አገልግሎትን ለእኛ አስተምሮናል። ስለዚህም ቤተክርስቲያናችን እጽበተ ሐሙስ ብላ ትሰይማዋለች። ሌላና ዋነኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስራ ሚስጢረ ቁርባንን ያስተዋወቀበት ቀን ነው። ይህም ከሐዋርያቱ ጋር ተሰብስቦ ሳለ ይህ ስለ በመስቀል ላይ የሚቆረሰው ስጋዬ ነው እንኩ ብሉ ይህ ደግሞ ስለ አዲስ ኪዳን የሚፈሰው ደሜ ነው እንኩ ጠጡ ብሎ ስርዓተ ወይም ሚስጥር ቁርባንን አስተዋውቃለኛ ማለት ነው በዚህም ቤተክርስቲያናችን የሚስጥር ቀን ብላ ሰይመዋለች እሺ እኔ ይሄን ያህል አልኩ ይበቃል እናንተስ ጥያቄ አላችሁ? ስቅላት ምንድነው እሺ ከእናንተ መመለስ የሚፈልጋለ የስቅለት ቀን ማለት ጌታችን ኢየሱስ ክርስቶስ ስለ ዓለም ኃጢአት በዕለተ ዓርብ በመስቀል የተሰቀለበት ቀን ነው። በጣም ጥሩ። ስቅለት ዓርብ ስለምን ተባለ? ጌታችን ኢየሱስ ክርስቶስ እኛን ከኃጢአታችን ስለ ስለሞተ አይደል። ስለዚህ ምንም እንኳን አሳዛኝ የሆነ ለእኛ ክርስቲያኖች ግን የጌታችን ኢየሱስ ክርስቶስ ሞተ ቤዛችን ነው። በጣም ጎበዝ በዚህ ቀን ምን እናደርጋለን? እኛ ክርስቲያኖች ቤተ ክርስቲያን ተሰብስበን በጾም፣ በጸሎት፣ በስግደት እና በኢየሱስ ክርስቶስ መከራ በማሰብ እናሳልፋለን። እና ደግሞ ሁሉም አብያት ክርስቲያናት ስቅለቱን የሚመለከቱ ምንባባትን ይናብባሉ። ስቅለት ምን ያስተምረናል ብለሽ ታስቢያለሽ? ስለ ፍቅር ራስን አሳልፎ ስለ መስጠት እንማርበታለን። እንዲሁም ሁላችንም ይቅርታ ስለ ማድረግ እንማርበታለን። ጌታችን ኢየሱስ ክርስቶስ መከራ በደረሰበት ጊዜ እንኳን የበደሉትን ሰዎች ይቅርታ አድርጓል። በጣም ጥሩ። ሌላ ተጨማሪ መልስ ያለው አለ? እሺ፣ ሳሩ። እኛ ሰዎች እንደ ጌታችን ኢየሱስ ክርስቶስ ሌሎችን መዋደር ቸሮች የቅርባዮች እንድንሆን ስለሚያስተምረን ነው። በጣም ጥሩ ሁላችሁም ጥሩ መልሳችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ አርብ የሰጠን ስጦታዎች በጣም ብዙ ናቸው። እንዲሁም የጌታችንን ፍቅሩ እስከ ሞት እንደሚያደርስ እንደሆነ ተገንዝበናል። ስለዚህም ፍቅሩ ህያው ሆኖ ለዘላለም በልባችን ይኖናል። አሁን ሁላችሁም ተነሱና አባታችን ሆን ብላይ አባታት ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ። የእጅ ሙያ ዝግጅቶችን ያቀርቡልንን ልጆች እግዚአብሔር ይባርክልን። የጥበብ ነገር ካነሳን አይቀር አንድ እንጨምር። በቤተ ክርስቲያናችን በርካታ የጥበብ የዜማ ታሮች አሉ። ከበሮ፣ በገና፣ ጸናጽን፣ መሰንቆ ዋና ዋናዎቹ የመዝሙርና የጥበቡ ምስራያዎች ናቸው። ታዲያ እነዚህ የመዝሙር መሳሪያዎች በጾምና በሱባኤ አንጠቀምባቸው ይሁንና፣ ከበሮ፣ በገና፣ ጸናጽን፣ መሰንቆ በዕለተ ሆሳዕና ብቻ ከሌሎች የሱባኤ ቀናት በተለየ ለአገለግሎት ይቀርባሉ። ለምን የሚለው እናንተ ወላጆቻችሁን እና የካህናት አባቶች ጠይቃችሁ ለመረዳት ሞከሩ። አሁን የምናልፈው ወደ በገና መዝሙር ነው። የተጀመረ ነገር ሁሉ ፍጻሜ አለው። እኛም በአምላካችን ቸርነት እና የእመቤታችን አማላጅነት እዚህ ደርሰናል። ከዚህ በኋላ የሚኖረው ሰሞነ ሕማማት ነው። ሰሞነ ሕማማት በስግደት እና የጌታችን ሕማም እያሰበን የምናሳልፈው ጊዜ ነው። ልጆች፣ እናንተም ይህንን ወቅት ጸጋና በረከትን ለማግኘት ወላጆችና የቤተ ክርስቲያን አባቶች አማክራችሁ ተጠቀሙበት። እኛ ዝግጅታችንን እዚህ ላይ ፈጽመናል። መልካም ጊዜ ይሁንላችሁ።